በካፍ ቻምፒየንስ ሊግ የሩብ ፍጻሜ መርሃግብር ማማሎዲ ሰንዳውንስ ከኤስፔራንስ ጋር ማክሰኞ ዕለት ተጫውተዋል። ማማሎዲ አንድ ለዜሮ አሸንፏል። ከዛም የቱኒዚያው ክለብ ደጋፊዎች እንደጀመሩት በተገለጸው ጸብ የሁለቱ ክለብ ደጋፊዎች ተጣልተዋል። በዚህ መሃል የተገኘው አንድ ሰው ግን አድናቆት እየተሰጠው ይገኛል። ሲቦንሲዮ ማሲንጎ የተሰኘው የሰንዳውንስ ደጋፊ ራሱን ለጥቃት አጋልጦ የተቃራኒ ደጋፊን ሕይወት ታድጓል። የኤስፔራንሱ ደጋፊ ራሱን ለማዳን እየሸሸ መንጠልጠያው ላይ ተገኝቷል። ይህን ከሩቅ የተመለከተው ሰው እሱን ለማዳን ደርሶ ሲይዘው የባሰ የሚጥለው ስለመሰለው በስጋት የነገረውንና የሆነውን እንዲህ ተናግሯል። እባክህ ወንድሜ፣ ሦስት ልጆች አሉኝ አታድርገው ኩ አለኝ። በፍጹም አትጨነቅ፣ አታስብ እኔ የቻልኩትን ልረዳህ ነው የመጣሁት። በደንብ እጄን ያዘኝ ከዋልኩት አልኩት፣ ተሳካልኝ። ከዛም አቅፎኝ ማልቀስ ጀመረ ይላል ሲቦንሲዮ ይህን ሲያደርግ የሚወረወሩ ቁሳቁሶች እንዲሁም ዝናብም እንደነበረ ተገልል። ሁኔታውን ግን ለቤተሰቦቼ ብቻ ነበር ያጋራሁት። በማግስቱ ከእንቅልፌ ስነቃ ቪዲዮ እና ምስሉም በየገጹ ተለቆ ተመለከትኩ ብሏል። የመረጃ ምንጫችን ሳያበሰ ባሉበት ሆነው ትኩስና ወቅታዊ መረጃዎች እንዲደርሱት ሰብስክራይብ በማድረግ ቤተሰብ ይሁን።